አብርሽ እና ሄርሜላ እንደ አዲስ እንደ አፍላ ፍቅረኞች እንደ አዲስ እየተሽኮረመሙ ነው። እንደ ሽኮርመሚት ምናምን እያደረጋቸውን ያለው አጅሬ አጅሬ አብርሽ ከእጮኛው ሄርሜላ ጋር አጠገቧ ቆሞ ምንም አልመስለውም፣ ዘና ብሎ ጀነን ብሎ እያያት ነው። የእሷ እንደዚህ መናደድና የእሷ እንደዚህ መንጫጫት ለሱ ሙዚቃን የሆነው ማለት ትችላላችሁ። ሰላም ዩቲዩብ ቻናል የቤተሰቦች እንዴት ናችሁ? ሁሉ ሰላም። እኔ በጣም ሰላም ነኝ። ዛሬም አብርሽ እና ሩታ ያልተጠበቀ ነገር አድርገዋል። እንዲሁም ሄርሜላ ቅመሟ ነበረች። የሩታ ህይወት በጣም እየከበደ ነው ያለው። በጣም ክብደቱ በጣም እየጨመረ ነው ያለው። አብርሽ እና ሄርሜላ እንደ አዲስ እንደ አፍላ ፍቅረኞች እንደ አዲስ እየተሽኮረመሙ ነው። እንደ ሽኮርመሚት ምናምን እያደረጋቸውን ያለው ሄርሜላና አብርሽ ይቅርታ እየተጠያየቁ ነበረ ባይገርማችሁ? ሄርሜላ አብርሽን በጣም ከልባ ይቅርታ እየጠየቀችው ነበረ። የይቅርታ ስነ ስርዓት ነበረ ፕሮግራሙ። በጣም የሚገርም የቅርታ ፕሮግራም ነበራቸው አብርሽና ሄርሜላ። በዚህ ቪዲዮ ላይ የተከፋው አንድ ሰው ብቻ ነው። እሷም ታቋታላችሁ ሩታ ብቻ ነች ማለት ነው። ሩታ ብቻ ነች መቀለጃ እየሆነች ያለችው። እነሱ ግን ልክ እንደ አዲስ እንደ አዲስ ፍቅረኛ ልክ እንደ አዲስ እንደተገናኘ ሰው እያደረጋቸውን ያሉት ይቅርታ አጠያየቃቸው ራሱ በጣም ይለያል። በጣም ነው የሚገርማችሁ ብታዩት፣ አይታችሁታል። በጣም ነው ግርም የሚላችሁ እነዚህ ሰዎች ዛሬ ነው እንዴት ተገናኙ ትላላችሁላ። በቃ ገርሟችሁ ማለት ነው። እያደረጉባት ያሉት ነገር ልክ የሆነን ነገር አይደለም። ጤናማ የሆነ ነገርም አይደለም። ይሄ እንደ ሰዋዊ ስታስቡትም ማለት ነው ባለቤቱን እዚች ጋር ከጎን ገሸሽ አድርጎ ከሌላ ሴት ጋር ያልሆነ ነገር ያልሆነ አለ አይደለ ያልሆነ ቀረቤታ መፍጠር ምን የሚሉት ጉድ እንደሆነ ምንም ሊረዳው አልቻልኩም። ለሩታ የሚሰጣት እንክብካቤ፣ ለሩታ ያለው አመለካከት፣ ለሚስቱ ያለው ሁሉ ነገር ቀንሷል፣ ወደ ዜሮ ነው የተመለሰው። በዛ ፋንታ ደግሞ ሄርሜላ ነች ይሄንን እንክብካቤ ከአብርሽ እያገኘች ያለችው የማንም ቦታ ሩታ ማግኘት የነበረባትን እንክብካቤ ሄርሜላ በአግባቡ እንክብካቤውን ከአብርሽ እየተቀበለች ነው። ይሄ ልክ አደለም፣ ልክ አደለም ማለት ያስፈልጋል። እኛን እንደ ኦዲየንስ ራሱ ማክበር አለበት ባይ ነኝ። እንደ ኦዲየንስ አብርሽ እኛን ሊያከብረን ይገባል። ምክንያቱም የተከበረችውን ሚስቱን የተከበረችውን ነፍሰ ጡር ሚስቱን አክብሮ ነው እሷን መንከባከብ ሲገባው ሌላ ከሌላ ሴት ጋር ያልሆነ ግንኙነት ማድረግ ይሄ ለአይምሮ እንኳን የሚከብድ ነገር ነው እያደረጉ ያሉት። ምን ያህል እንደሚፈላለጉ በጣም ግልጽ ነኝ። በጣም ትልቅ ፍላጎት እንዳላቸው እርስ በእርስ የታወቀ እና ፀሐይ የሞቀው ነገር ጉዳይ ነው። ይሄ እውነት ለመናገር ባለ እና ቤተሰቦች እኔ እንደኔ እንደኔ የማስበው ነገር ቢኖር በባለፈው ቪዲዮ ላይ ሄርሜላና አብረሽ ምንም እንደሌላቸው ለማሳየት ሲባል ያደረጉት፣ ሄርሜላና እና አቤል እንደኔ እንደኔ ሄርሜላና አብርሽ ያላቸውን ግንኙነት ለህዝቡም ምንም ነገር ለኦዲየንሱም ምንም ነገር የለንም አስብለው እነሱ በቃ ላይፋቸውን ለመኖር ያስቡት ያሰቡት ሳስቡ ማለት ነው። አብረው ተቀራርበው እንደፈለጉ እየሆኑ በቃ ምን ለበላችሁ ልክ በቃ ያው ትዳር ትዳር የተባለውን ነገር ረስቶታል ማለት ነው። ከሄርመላ ጋር የፈለገውን ነገር ለመሆን ነው ሀሳቡ በሙሉ ሲመስለኝ። እና ቤተሰቦች አብረሽ ወደ ራሱ መመለስ ያለበት ሰዓት ይመስለኛል በአሁኑ ሰዓት፣ ለሩታም ብሎ እንዲሁም ለኦዲየንስም ሲል ይሄንን ነገር ይሄንን ስህተቱን ማስተካከል አለበት ብዬ አምናለሁ በራሴ። ሩታ በጣም ከልቧ ነው የተናገረችው በዚህ ቪዲዮ ላይ። በጣም አስጠንቅቃቸዋለች ሁለቱንም፣ አንቺም እንዳትደውልኝ እሱንም አጠገቤ እንዳትደርስ ብላ እስከ መጨረሻው ያላትን ውሳኔ አሳውቃቸዋለች። እሱ ግን አጅሬ አጅሬ አብርሽ ከእጮኛው ሄርሜላ ጋር አጠገቧ ቆሞ ምንም አልመሰለውም፣ ዘና ብሎ ጀነን ብሎ እያያት ነው። የእሷ እንደዚህ መናደድ እና የእሷ እንደዚህ መንጫጫት ለእሱ ሙዚቃን የሆነው ማለት ትችላላችሁ። እስኪ ቤተሰቦች ይዩት። አሁን ከሄርሜላ ጎን ነው መቆም ያለበት ወይስ ከሩታ ጎን ነው መቆም ያለበት? እስኪ ለዓይን እንኳን በጣም የሚያስጠላ ባህሪ ነው እኮ እያመጣው። አብርሽ ይህንን ነገር ማስተካከል አለበት ብዬ አምናለሁ በራሴ። እንግዲህ ቤተሰቦች የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።